አሰላሙ አሌይኩም ወራህመቱላሂ ወበረካቱህ ድና የተከበራቸው ቻናል ቤተሰቦች እንደት ናቸው? ሰላም ናቸው? አልሐምዱሊላህ ባ ር ግትያብ ያለ ሰላም እና እዝነት በእናንተ ላይ ሆን እያልኩኝ ዛሬ በአዲስ ቪዲዮ ከች ብያለሁ። ዛሬ ሐቂቃ የሆነ ነገር ትዝ አለኝ ማለት ነው። ሱብሐነሁ ወተዓላ አንድ ነገር ላይ አስችል አይሰጥም አልኩኝ። እኛ አሁን ስራ ስንፈታው የሆነ ጉፋን ምናምን ነገር ሲይዘን በጣም እንበሳጫለን። እዛ ተመልከቱ ሄደች ለሀያ አመታት ተ እምቡ እምቡ ውስጥ ባሉት ያኔ አልነቃም። ከጎማ ውስጥ ማለት ነው እንቅልፍ የተኛ እንግዲህ ተመልከቱ። እዚህ ጋር አባት መቼም ያው አባት ነው፣ ምንም ማድረግ አይችልም። ተመልከቱ እንግዲህ ሀያ አመታትን ሳይነቃ ሀያ አመታትን በእንደዚህ አይነት ሁኔታ ላይ ያለ ሰው ወጣት ልጅ ተመልከቱ። ገና ወጣት ነው፣ ሀያ አመታትን እንግዲህ ተመልከቱ። በሀያ አመታት ውስጥኛው እኛ ስንት ዱኒያን ገልብጠናታል። እሱግን እሱ ግን አልጋ ላይ ሆኖ ዱኒያ ውስጥ ምን እንደተፈጠረ ዱኒያ ውስጥ የሆነ ሄራ ውስጥም የሚያውቀው ታሪክ የለውም ማለት ነው። ስብሓንላህ ተመልከቱ። አላህ ስብሓነሁ ወተዓላ እንንጃ ተምነግራችሁ በላይ እዝነቱ ሰፊ ነው። ሰፊ የሆነ አምላክ አለ። ለእኛ ለእኛ የመረጠልን ነገር አለ። እውነት ይነውላችኋለኝ አሁን የልጅ እንደምታዩት እዚህ ጋር ለሀያ ዓመታት በእንቅልፍ ውስጥ የሳውዲ አረቢያ ልዑል ልዑል አልዋሊድ ቢን ካሊድ ቢን ቢንታ አላህ በ1997 ነበረ። በመኪና አደጋ ምክንያት ኮማ ውስጥ የገባው ነገር ግን ኤምባሲ ደግሞ ዛሬ ምንድን ነው የሚለቀው ነገር ግን ከዛ ጊዜ ጀምሮ ሊነቅ አልቻለም። ዶክተሮቹ ህይወቱ ይቋረጥ የሚል ሀሳብ የሚያመጡ አባቱ ልዑል ካሊድ ግን በፍጹም አይደረግም፣ በፈጣሪ ተስፋ አልቆርጥም ያለ ሲሆን የዓለምን ህዝብ ዱአ ጸሎት እያደረጉላቸው ተማጽኗያል። እንግዲህ ዱዓ እንዲያደረጉለት ማለት ነው። ለዚህ ልዑል ለዚህ ልጅ ዱዓ እንዲደረግለት፣ አስቡት እንግዲህ እናንተ በሱ ቦታ ብትሆኑ ምን ታደርጋላችሁ? ሀቂቃ ማለት ነው። ወንዶች ይ ስሜቱ በጣም ከባድ ነው። አላህ ሱብሃነሁ ወተዓላ ሀይርን ነገር ይሻል ነው የሚባለው። አሳዛኝ ታሪክ ነው። እንግዲህ አስቡት፣ በመኪና አደጋ ነው ይሄ ልጅ ህይወቱ እንደዚህ የሆነው። ጎማ ውስጥ ነው ብያቸዋለኝ። ሀያ አመታትን ሳይናገር ኦ፣ ሳይንቀሳቀስ ምንም ሳይል ሃያ አመታት ሲቆጠር፣ እንግዲህ አስቡት። እኛ ግን አልሐምዱሊላህ ረብል አለም ሹክር ብለህ ታይ አድረሰን ለማለት ለደቂቃ ደቂቃ ላይ የማይሞላ ስንቶቻችንን ሀቂቃ ማለት ነው ከፈጣሪ ጋር ተጣልተን፣ ሙሉ አካል ኑሮን ሙሉ ጤና ኑሮን ስንቶቻችንን የምንኖረው ከፈጣሪ ጋር ተጣልተን፣ ስንቶቻችንን የምንራመደው ብዙ ስህተቶችን እየሰራን ስንቶቻችንን ወንጀል ሰርተን በአላህ ወይ ማሃረኝ ቢላ አሌኩም እራሳችን ስንጠይቅ እራሳችን መልስ ይሰጠናል ማለት ነው። አስባችሁታል? ስሜቱ በጣም ከባድ ነው። ወላሂ እላቸዋለሁ፣ በጣም በጣም በጣም በጣም ከባድ ነው። ከምነግራችሁ በላይ ስሜቱ ከባድ ነው። ይሁንና አላህ ሱብሐነሁ ወተዓላ ችሎናል፣ ሁሉን ነገር ተቀብሎ እየኖረ ነው ያለው። ስለዚህ ይሄን ለማለት የፈለኩት አመስጋይ ባህሪያ ሆኑ ነው። ይሄ ሰውዬ ህይወቱ ይቋረጡ ብለውት ነበር ዶክተሩ። ግን የልጁ ህይወት እንዲቋረጥ አልፈለገም በሐኪም ቤትም ሆነ በምንም ሆነ እሱን በቃ በተቻለው አቅም ልጁን ተስፋ ሳይቆርጥ ካላት ስብሀኑ ወተዓላ እየጠበቀው ነው ያለው። አያችሁ፣ እንዲህ ነው አባትነት ወላጅነት ማለት እንዲህ ነው። ካላት ስብሀኑ ወተዓላ ተስፋ አለ መቁረጥ ጀግና አባት ማለት ይሄ ነው። እኔ ደስ ነው ያለኝ አባትየው እና ወደ ገደለው ስገባ ኤምባሲ ያው ታውቃላችሁ የጅዳ ቆንስላ ጽህ ቤት እየታደሰ ነበር ማለት ነው። በነገራችን ላይ እንኳን ደስ ያላችሁ፣ አዲስ ዜና አለን ማለት ነው። ቆንስላ ጽፍ ቤት አዳራሹ እየታደሰ ነበረ። ታስታውቁ እንደሆነ ከሀጅ በኋላ አሊያም ደግሞ ከሀጅ ላይ ይጀመራል ተብሎ ነበረ። እንግዲህ እንሻአላህ በትናንትናው እለት ተመርቆ ተጨርሷል ማለት ነው። ያው እስቲ ቆይ ፎቶዎችን ላሳያችሁ ማለት ነው ኤምባሲዎችን እንግዲህ ውዶችዬ በንደዚ አይነት መልኩ ከየተለያዩ ተለያዩ ጀንሲዎች መጥተው ተጠቅመውበታል ማለት ነው። ውዶችዬ ያው እንግዲህ እንደምታዩቸው እነዚህ ሶስት አባላቶች ከዲዛን በተለያዩ ኤምባሲዎች ከአባሃ ከተለያዩ ኤምባሲዎች መጥተው ተዘጋጅተውበታል። በንደዚ አይነት መልኩ አዳራሹ ደምቆ ምናምን ነገር በቃ በጣም ደስ በሚል መልኩ ነበረ እንትን ያለው። አለ ኩልሃል በእንደዚህ አይነት መልኩ ደምቋል ማለት ነው። አሪፍም ደስ የሚልም ነበረ። እንግዲህ አዳራሹ በእንደዚህ አይነት ሁኔታ ተሰርቶ ታድሶ አብቅቷል ማለት ነው። እርግጠኛ ነኝ በአካል ስታወቅ ትወዱታላችሁ። ምክንያቱም ከዚህ ቀደም ታስታውሱ ከሆነ እየታደሰ ስለሆነ የሕፃናት ልጅ ይዞ መግባት ተከልክሎ ነበረ ማለት ነው። ለጊዜው ተቋርጦ ነበረ። በእንደዚህ አይነት ሁኔታ ግን አምሯል። አለ ኩልሃል በእንደዚህ አይነት መልኩ አዳራሹ ላይ ስብሰባ ምናምን ተጠርጎ ግን ደስ ይላል። አሁን ላይ በጣም ነው አሪፍ። ነው አሪፍ ነው ብዬ ነው የማስበው በእንደዚ አይነት መልኩ መታደሱን፣ ይህ በጣም ነው ደስ ያለኝ ሀቂቃ ማለት ነው። ከምነግራችሁ በላይ በጣም ነው ደስ የሚለው። ያው እንግዲህ ያው የተላላቅ ባለስልጣናቶች ሁላ ተሰብስበዋል ምናምን ነገር ጋ እንደምታዋቸው ኢትዮጵያ ትቅደም ተብሏል እንግዲህ ኢትዮጵያ ባንድ ነው ማለት ነው። በጣም ደስ የሚል ነው። እዚህ ጋር ኬኩን ምናምን ሲቆርሱት ያው ታላላቆች አሉ። እንግዲህ ኬኩን ቀረብ ብላ አድርገላችሁ በጣም ደስ የሚል ነበረ። ያው የኢትዮጵያ ባንዲራ ናት። እንግዲህ ያው የተለያዩ ባለስልጣናት አሊያም ደግሞ ድጋፍ ያደረጉት ለዚህ ቆንጸላ ጽ/ቤት መዘጋጀት አሊያም ደግሞ መታደስ ዋስትና የወሰዱ ብዙ እንትሎች አሉ ማለት ነው። ደስ የሚል ነው። ሀቂቃ ደስ ይላል። ምክንያቱም በእንደዚህ አይነት ሁኔታ በማየት እኔ ደስ ነው ያለኝ፣ ሀቂቃ ማለት ነው። ስብሰባቸው ምናምናቸው በእንደዚህ አይነት መልኩ ነበር አዳራሹ። ያው ህዝቡ ተሰብስቦ የራሱን አስተያየትና የራሱን እንትን ሲሰጥም እንደገና ደግሞ በእንደዛ አይነት ሁኔታ አስተዋጽኦ ያደረጉ እርዳታ የሰጡ ሰርተፍኬት ነው የሚባለው ወረቀት ተሰጥቷቸዋል ማለት ነው ወንዶችዬ በእንደዛ አልፍ መልኩ ተመርቆ አቅቷል። ያው ምርቃት ስላቸው ያው የማብቂያ ደስታ ማለት ነው። እርግጥ ኤምባሲው ለሁላችንም አስፈላጊ ነው። ይሁንና ትንሽ እኔ እዛ ኤምባሲው ላይ የምጠላው ነገር ምንድ ነው? ትንሽ ያካብዳሉ። ዘረኝነት ምናምን ባይኖርበት አሪፍ ነበረ። ግን ትንሽ እምባሲ ላይ የማየው ነገር ዘረኝነት የሚባለው ነገር አላህ ሱብሓነሁ ተዓላ ቢያስ ቢያስለቀቀለን፣ ምክንያቱም የአንተ ዘር የኔ ዘር እያሉ የሚለዩበት ነገር፣ ምክንያቱም አሁን ላይ እንኳን በየአረብ ቤቶች ራሱ እየተጠየቀ ነው፣ የአንተ ዘር ምንድን ነው? አንተ አማራና አንተ ኦሮሞ ነህ እየተባለ፣ ይሄ ነገር ቢቀር ቢቀር እኔ ብዬ ተመኘው ማለት ነው። ወልዶች ይወላይ ወነቴ ነው ቢቀርሳ እንደዚህ ተዋደን ነው በቃ ተፋቅረን ብንኖር ሳ የሚለውን ሀሳብ ነው። ይሄን ነው ለዛሬ ይዤላችሁ የመጣሁት። ትዶች ዬ በተቻላቸው አቅም ላይክ፣ ሸር፣ ሰብስክራይብ አድርጉ። አላህ ሱብሃነ ወተዓላ ደግሞ ሀገራችንን ሰላም አድርጎልን እንዲሁም ደግሞ አገር መግባት ፈልገው ልጆቻቸውን ይዞ በየ ጃዛ ቤቶች ተቀምጦ የሚጠባበቁ አሉ። እንሻላ ይጀመራል ብዬ ተስፋ ጠርቃለሁ። እንሻላ እንግዲህ ከዒድ በኋላ ሊጀመር ይችላል ተሰርቶ ታበቃ ተኢድም ወዲህ ነው የተባለው። ግን ተሰርቶ ማብቅቶ ተመርቋል ዞሮ ዞሮ ታዲሱ አብቅቷል ማለት ነው። እንግዲህ አላህ ያራራቸውና በሰላም ደግሞ ምንም ሳንገላቱ ህዝቡን አስተናግደው በሰላም ልጆቻቸውን አገር ቤት የሚያናስገባው እንገባ አድርገን እላቸዋለሁ። ሰላማችሁ ብዝት ይበልልኝ። አሰላሙ አሌይኩም ወረመቱላ በረከቱ